በስተመጨረሻም እሙሽና ጋሽዬ ተዋውቀዋል ማለት ነው። ሰሞኑን እንግዲህ የተዋወቁ ወቅት ነው። ሰላም ሰላም፣ እንዴ ቻናል የቤት ሰዎች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ሃይሚና ብሩኬ ያው እንግዲህ ቡታጅራ ላይ ፏፈሽ እያሉ ነበረ። መስቀልን ደስ በሚል ሁኔታ አንዴ ከጋሽዬ ጋር፣ አንዴ ከእሙሽ ጋር ሆነው ነበር ያሳለፉት ማለት ነው። በጣም ድባቡ ደስ ይል ነበር። እና ይሄ ሰሞን ደግሞ የሀይሚና የብሩኬ ቤተሰብ ትውውቅ ነው ማለት ነው። እና ያው ትናንትና ሀይሚ እናቷን ይዛት መታ ነበረ። በነገራችን ላይ አዎ፣ የሀይሚ እናት ብዙ ጊዜ ካሜራ አትወድም። ድሮም ከና ብርሽም እንደዚህ ብዙ አትገባም። እና እኔ የስራ መብዛት ምናምን ነው ብዬ አላስብም። ብዙ የሰው ቤት አይወዱም እናቶች፣ አንዳንድ እናቶች። የምሬን ነው እንደዚህ ያስፈራቸዋልች እና ለዛ ለዛ ነው ከሀይሚ ጋር የማትመጣው። እና የሀይሚ እናት እና የብሩኬ ልደትም በአንድ ቀን ነው የተከበረው። አማትና አማች በአንድ ቀን ልደታቸውን አከበሩ። እንኳን ተወለዳችሁ። እና ግን በስተመጨረሻ ለምንድን ነው እናትሽን ለምንድን ነው እናትሽን ለምንድን ነው እናትሽን እያሏት ነበረ ሀይሚ። በእርግጥ እኔ በሰውም አልፈርድም፣ ምክንያቱም ከሀይሚ የሀይሚ እናት ከሀይሚ ጋር መታ ስለማናያት ማለት ነው። ያው ብዙ ጊዜ ሀይሚ ከጋሽዬ ጋር ስለምትመጣና ነገር ግን የሰውን ፍላጎት አሟታለች። ይዘሻት ነው የተብላ ነበረ ይዛት መታለች። እግረ መንገዷንም አማቿን አስተዋውቃታለች ማለት ነው። እና ብሩኬ ግራ ነው የገባው ደንግጦ ማለት ነው እንደ ጎበዝ ነው። እንዳውም እኮ ሩታ ያኔ አብርሽ ጋሽዬን ይዞ መጥቶ ሊያስተዋውቃት ሲለ እንዴት እንደተረበደበት ታያችኋላ። ጭራሹንም ሳታገኘው ነበረ የተመለሰችው ከጀርባይታ ማለት ነው። ብሩኬ ግን ጀግና ነው፣ ያው ከች ብሎ ተዋወቃት ማለት ነው እና ከዚህ በኋላ ሀይሚና ብሩኬ እንግዲህ ቤተሰብ ከተዋወቀ እነሱም ወደ አክሽን መግባት አለባቸው። ዛሬ ያው እሙሽና ጋሽዬ ሊተዋወቁ ነው። በኋላ ላይ ቪዲዮ እንግዲህ ጋሽዬ ደሞ ፕራንክ ያደርጋት ይሆን እንዴ? እሙሽን ፕራንክ ያደርጋት ይሆን እያልኩ እያሰብኩኝ ነው። ምክንያቱም ጋሽዬ ፕራንክ ያው ታታ ሳታስቡት ነው የሚያስደነግጣችሁ፣ እንደሚታወቀው ማለት ነው እና ለማንኛውም ሀይሚ እናቷን በማስተዋወቋ በጣም ነው ደስ ያለኝ። ትናንትና ማለት ነው እና ብሩኬ ጋር በማስተዋወቋ ብሩካችንም ግራ ቢጋባውም አልተመለሰም ተዋውቋታል። እና አንዳንዴ እንደው ዝም ብለን ከሰው ላይ አንፍረድ እኮ ማለት ከካሜራ ጀርባ ያለውን ነገር አናቅም። የሰው ልጅ ስንት ስራ አለበት። እና ሀይሚ እናቷን ስላላመጣች በጣም ብዙ ሰው ነበር ሲቃውማት የነበረው፣ በጣም ብዙ ሰው ይናገራት ነበር እና እንግዲህ በስተመጨረሻ በጣም ደስ የሚል ጊዜ ነበር ያሳለፉት ከእናቷ ጋር። ዛሬም ደግሞ ከጋሽዬ ጋር ሞቅ ደመቀ ያለ ቪዲዮ እንደሚለቀቅ ተስፋ አድርጋለሁ። ጋሽዬ ኑሮማ ሞቅ ደመቀ ያለ ማለት በጣም ይከብዳለና፣ የጋሽዬና የብሩኬ ኮኔክሽን ደግሞ በጣም የጠበቀ ነው። ሀይኒ ቅመሟን እስከሚያስቀና ድረስ እኔ እንደራወጣችሁኝ እስከምትል ድረስ ነው ግንኙነታቸውና፣ እውነት አሁን ላይ ሀይኒና ብሩኬ ያሉበት ህይወት ማለት ነው እኔ በጣም ነው ደስ የሚለኝ ምክንያቱም ይሄ በመካከላቸው የሚያቀያይም ነገር የለም፣ ጸብ የለም። ሰው ማለት በህይወታቸው ማስገባት አውቁመዋል። ሀይሚና ብርኬ ማለት ነው። ሀይሚና ብርኬ ሰላም የሚሆኑት ደግሞ ሰው በመካከላቸው፣ ሰላም ሳይሆኑ የሚቀሩት ሰው በመካከላቸው ሲያስገቡ ነው። እና አሁን ፍራንክ ሲደራረጉም እርስ በእርሳቸው ነው። ማንም ሰው አይገባም። ያው ሌላም ሰው ቢያደርግ እዛው ቤተሰብ የሆነ የውጭ ሰው አይመጣም። እና እጅግ በጣም ደስ የሚል ህይወት እያሳለፉ ነው። ይሄ ደስታችሁ ደግሞ እየቀጠለላችሁ ማለት ነው የምችለው በሀይሚና በብሩኬ ምክንያት ደግሞ የምትጣሉ አትጣሉ። ከእነሱ ቤት እንደምታዩት ፍቅር ሞልቶ እየፈሰሰ ነው። እንኳን ለእነሱ ለሌላ የሚተርፍ ፍቅር ነው ያላቸው አሁን ላይ እና ታዳውን በእነሱ ምክንያት የምትጣሉ ሰዎች ግን በሰላም በሰላም ነው እንዴ! ከብሩኬ ላይ እንከን መፈለግ ከሀይሜ ላይ እንከን መፈለግ ይሄ ልክ አይደለም።